ምንም አይነት ሁኔታ ይፋ የተደረገ ዝርዝር ያፈጻጸም ሁኔታ ማንም የነገረን የለም። ገና ለፕሮፓጋንዳ ይሁን ለተግባራዊ እንቅስቃሴ የተናገሩትን ንግግር ብቻ ነጥሎ በማውጣት መሪዎቻችንን ለማሸማቀቅ ዘወትር የሚኳትኑ ሆዳደር የሚዲያ ባለሙያዎች አሉ። የሚናገሩት ከነጠፈባቸው ስራ የሰሩ የማይመስላቸው የዩቱብ እና የኦንላይን የገንዘብ ለቀማዎች፣ የገንዘብ መዋጫዎች፣ የመድረክ ገንዘብ ስብሰባዎች እንዳይቋረጡባቸው ብቻ ዘወትር የግል ግለሰብ ላይ ብቻ ትኩረት አድርገው በሬዲኩል ለማድረግ ሲማስትኑ የሚውሉ ግለሰቦች አሉ። መታወቅ ያለበት አሁን ላይ ያሉ የፋኖ አመራሮች ግለሰቦች አይደሉም። ከኋላቸው በጣም በርካታ ሰራዊት ያላቸው በጣም ግዙፍ የሆነ ህዝብን የወከሉ ትልቅ የሆነ ኖብል ኮዝ የአማራን ትልቅ ግሪቫንስ ተሸክመው በሽታ፣ እድሜ፣ የትዳር ሁኔታ ያሉበት የእድሜ ሁኔታ ሳይገድባቸው ዱር ገደል የሚባስኑ ግለሰቦችን እንዲሁም ሜዳው ተመቸኝ ተብሎ ካሜራና ማይክ ስለደቀኑ ብቻ ዘወትር ሲያላዝኑ የሚውሉ የዩቲዩብ እና የሚዲያ ጡረተኞችን እየተመለከትን ነው የምንገኘው። እነዚህን በፍጹም ልንታገስ እንደማንችል ማወቅ አለብን። ወያኔ በወያኔ የሚሸወድ አማራ ከዚህ በኋላ ፈጽሞ ሊኖር እንደሚችል እየታወቀ ወያኔ ድሮም ቢሆን አማራን እንደ እርካብ ተጠቅማ እንደ መደላድል ተጠቅማ አራት ኪሎን ተቆጣጥራ አማራን በጥላትነት ፈርጃ ስታሰቃየው እየኖረችው የራሷን ሰዎች የአማራ ተወካዮች በማድረግ እንደሆነ ሁሉም ሰው ያውቀዋል። ዛሬ ተፈራ ተፈራው ዋልዋዎች የሉም፣ በአማራ ትግል ውስጥ ዛሬ እነ አዲሱ ለገሰዎች በአማራ ትግል ውስጥ የሉ። ዛሬ በረከት ስምኦኖች በአማራ ትግል ውስጥ የሉም። ዛሬ ህላዊ ዮሴፎች በአማራ ትግል ውስጥ የሉ። እነዚህ ግለሰቦች አማራ ሳይሆኑ በአማራ ስም አደራጅተው በአዴን ኢሕዴን ብለው ከዛ በኋላ በአዴን ብለው መስርተው አማራውን ሲጋልቡት ኖረዋል። የድሮውን ዘመን ከአሁኑ ጋር አንድ በማድረግ ትናንትናም እንደተናገርኩት የድሮውን ዘመን ከአሁኑ ጋር አንድ በማድረግ ይሄ ሁሉ ግዙፍ ክፍለ ጦር፣ ይሄ ሁሉ ግዙፍ ብርጌድ፣ ይሄ ሁሉ ግዙፍ እዝ፣ ይሄ ሁሉ ግዙፍ ኮር የተመሰረተበትን ትግል፣ ትንታግ ትንታግ የአማራ መሪዎች የወጡበትን ትግል ዛሬ በደብረ ጽዮንና በታደሰ ወረደ የሚሸወድ አማራ አለ ብለ ራስክን አሳንሰ መመልከትም ተገቢ አይደለም። መሪዎቻችን አገዛዙን በመቃወምና በመምታት ረገድ ውስጥ ይሆነናል፣ ይጠቅመናል ያሉት መንገድ የሚያውቁት እነሱ ናቸው። ድጋፍ መስጠት መቻል ነው። ዘወትር ማነወር፣ ዘወትር እንከን ማውጣት እና አስተያየት ሲደልቁ መዋል፣ ትችት ሲደልቁ መዋል ተገቢ እንዳልሆነ ማስመር ወዳሉ። በዚህ ረገድ በተለይ ከሰሞኑን የጀኔራሉን ንግግር ተመልክቶ አስመልክቶ እንደነ ሀብታሙ አያሌው አይነት ግለሰቦች ከፍተኛ የሆነ የሰብዕና ገደላ፣ አማራን እርስ በርስ የማፋጀት ስራ ውስጥ ተጠምደው እንዳሉ እያየን ያለ ነው። ግለሰብ ለመጀመሪያ ጊዜ ነው ስጠራ ከዚህ በኋላ ግን እንዲህ አይነት ትግል አነዋሪዎችን ስም እየጠራን አንድ ባንድ ሁሉ እንደምንፋረዳቸው መታወቅ መቻል አለበት። ዝም ያለው ለአማራ ሕዝብ ትግል አይበጅም አይጠቅምም ብለን ስላሰብን እንጂ እነሱ በተናገሩት ልክ እነሱ የአማራን ሕዝብ ትግል በሚያቀጭጩት ልክ መናገር የሚከብደን ሰዎች ሁነን አይደለም። ሞራሉም አቅሙም ብቃቱም ያለን ሰዎች መሆኑን ሁሉም ሰው ሊረዳ ይገባል። አሁን ማን ሙት ወልቃይትን ከጀነራል ተፈራ ማሞ በላይ ስለ ወልቃይት የታገለ አማራ ኖሮ ከጀነራል ተፈራ ማሞ በላይ ስለ ራያ የታገለ ጀግና ኖሮ ማለት ነው። ስለ ያለ እድሜው የጦረታ እድሜውን የተገለለበትን ጉዳይ ሁሉ ትቶ በወያኔ ጦርነትም አሁንም ቢሆን ከነበሽተው ግንባር የገባውን ጀግና ወንበር ላይ የተቀመጠ የድሮ የኢህአዲግና የወያኔ የወጣቶች ሊግ አገልጋይ የሆኑ የፔሮል ተተክሎላቸው ሲያገለግሉ የነበሩ ግለሰቦች በዚህ ደረጃ ለማሳነስ መሞከር ትክክል አይደለም። ግለሰቡን ማሳነስ ብቻ አይደለም የተፈጸመው ስራ። በጣም ይገርማል እኮ በጣም ይገርማል። ከነ አሳምነው ጽጌ ጋር ሆነው በወያኔ ዘመን አገዛዙን ለመጣል መፈንቅለ መንግስት ለማድረግ እነ ተፈራ ማሞ እነ ጄኔራል ተፈራ ማሞ ሲንቀሳቀሱ እና ሀብታሙ አያሌው የአገዛዙ የኢህአዴግ የወጣቶች ሊግ የአዲስ አበባ ተወካዮች ነበሩ። ብዙ ስራዎችን ሲሰሩ የነበሩት ዛሬ ላይ እነሱ ታጋይ ሆነው ግንባር ላይ ብዙ ሰራዊት የሚመራውን ጀግና ጄኔራል ሬዲኩል ሲያደርጉት ዝም ብለን ምንመለከትበት ነገር የለም። በሚዲያ ነው የመጡት። በይፋ ስም ጠርተዋል። በይፋ የማጣላት ስራ ሰርተዋል። በይፋ ምላሽ እንሰጣለን ማለት ነው። በምንም አይነት ታምር መታገስ አስፈላጊ አይደለም። የመጡበት መንገድ ደግሞ ግለሰብን የግለሰብን ሀሳብ ከመተቸጥ እና ከመቃወም ጋር የተያዘ ብቻ አይደለም። የጀነራሉን ሀሳብ ልክ ጎንደር ጠል አድርገው ጎንደር ሰምተሃል፣ ወልቃይት ሰምተሃል፣ ማን አሳልፎ እንደሸጠህ እያየነ ያለው እያሉ ጎጃምን ከጎንደር ጎንደርን ከቤት አማራ ቤት አማራን ከሸዋ ለማላተም ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። ይሄ ብቻ አይደለም የሚገርመው የጎንደር ጀግና አርበኞቹን ሁሉ ሳይቀር እርስ በርሳቸው ለማፋጀት ከፍተኛ ስራ ሲሰሩ ነው ያሉት። አንዱን ታጋይ አንዱን ጀግና በማድረግ የጎንደር ኃይል ከጀኔራሉ ጋር የምትተባበር ከሌሎች ኃይሎች ጋር የምትተባበር የጎንደር ኃይል ልብ በል የጎንደር ኃይል ጠላትን ለይተሃል እያሉ ጀግኖቹን እነ ሀብቴ ወልዴን እነ ባየቀናውን ያገለለ እና የስም ማጥፋት ዘመቻ ሲከፍቱ ነው ያሉት። ጀግኖቻችን ስራ ላይ ናቸው መሬት ላይ ያለውን ኦፕሬሽን በአግባቡ ይፈጽማሉ። በሚዲያ ላይ የሚቃጣባቸውን የሰደና ገደላ ደግሞ እኛው መመከት ካልቻል ምኑ ላይ ነው የምንታገል? ምኑ ላይ ነው የምንታገል? ብዙ እውነታ እያላቸው ወንድሞቻችን፣ ጀግኖቻችን እየታገሉ አብይ አህመድ በአራቱም የአማራ ግዛት ገብቶ አማራን ከቤት ሁሉ እያወጣ እየገደለ ባለበት ጊዜ አጀንዳ ሁሉ አጥተው መሪዎቻችን ጫንቃ ላይ ተንጠልጥለው ስማቸውን ሲያብጠለጥሉ የሚውሉ የአማራ ህዝብ ትግል ቁማርተኞችን በፍጹም ልልታገስ እንደማልችል ሁሉም ሰው ሊያውቅ ይገባል። ማውገዝ መቻል አለብን። መሪህን ጠብቅ። እስከ መቼ ድረስ መሪህን አስበልተህ ትቀጥላለህ? ፕሮፌሰር አስራትን አስበላህ። ጀነራል አሳምነው ጽጌን አስበላህ። በጣም በርካታ እያሌ መሪዎችን አስበላህ። ኖባንታባተን አስበላህ። ሌሎችንም መሪዎችን አስበላህ። አሁን ላይ ያሉ የፋኖ አመራሮችን ሰብና ገደላ ሲፈጸምባቸው የስም ማጥፋት ሲፈጸምባቸው ዝም ብለህ አይተህ፣ መሪዎቻችን ላይ እንዲህ አይነት በደልና ግፍ ሲደርስ ዝም ብለህ አይተህ፣ በኋላ አንድ ነገር ከሆኑ በኋላ ጀግናችን ብለህ በስማቸው ብርጌድ ብትሰይም ክፍለ ጦር ብትሰይም ትርጉም ክፍለ ጦር ብትሰይም ትርጉም የለው። መሪን ከማፍራት ባሻገር መሪን መጠበቅ የትውልዱ ግዴታ ነው። ትናንት እንዳልኩት ትናንት እንዳልኩት ትግሉን ከማሸነፍ ባሻገር አስቀድመን ትግሉን መጠበቅ መቻል አለብን። ትግሉ ሊጠበቅ ይገባል። ትግላችን ልናድነው ይገባል። ትግላችን ማዳን ካልቻል የአማራን ሕዝብ ልናድን አንችልም። የአማራ ሕዝብ የሚድነው በዚህ ትግል ነው። ይህን ትግል የሚመሩ ሰዎችን ማሳነስ እና ገደላ መፈጸም ደግሞ አንደኛው አማራ እንዳይድን የሚያደርገው ነገር ነው። እና በዚህ የተቃጣችሁ ወዳደሮች እያንዳንዱን ማስረጃችሁን እያወጣን እንመክታለን። ትናንት ወያኔን ከማገልገላችሁ አልፎ አብይ አህመድን ያለ መሪ የለም እስከ ሞት ድረስ ለአብይ አህመድ ታምነን አብይ አህመድን እንጠብቀዋለን ከሰማይ የወረደ መሪ ነው ስትል የነበራችሁና ሀብታሙ አያሌው ዛሬ ስንት ጥቅማ ጥቅም እያለው ስንት ነገር ከአገዛዙ ጋር ተሞዳምዶ ስንት ነገር ማድረግ የሚችሉ ጀኔራሎችንና ኮሎኔሎችን የፋኑ አመራሮችን ልታጠቃ ስትመጣ ዝም ብዬ ልመለከት አልችልም፣ ዝም ብዬ ልመለከት አልችልም። ተው አማራ የእርስ በርስ መናቆር ውስጥ መግባት የለበትም ብለን ሆደ ሰፊነት ቻል እስከዛሬ መቼም እኔን ስትመለከቱ የኖራችሁ ወገኖች አንድም ቀን ግለሰብ ስም አውጥቼ አንስቼ እነሱ በመጡበት ልክ የእርስ በእርስ መብጠልጠል ውስጥ ገብቻ አላውቅም። አሁን ግን ቀይ መስመሮች ሁሉ በሙሉ ተጥሰው አልቀዋል። የቀራቸው ነገር የለም። አሁን በግላጭ ትናንትና እና ሀብታሙ አያሌው ሲናገሩ እንደነበረው በግልጽ አንድ ሺህ ዶላር እየተሰጣቸው ሁለት ሺህ ዶላር እየተሰጣቸው የፋኑ አደረጃጀትን የሚክዱ አደረጃጀቶች አሉ ብለው ፋኖቻችንን በገንዘብ ስማቸውን ሲያጠፉ ሲውሉ ዝም ብለን አልመለከትም። በበረሃ የሚንከራተቱ ወንድሞቻችን በዚህ ደረጃ ሚዲያ ስላገኙ ብቻ እንደፈለጉ ስም የሚያጠፉ ግለሰቦችን መታገስ አንችልም። አማራው ምንቃ ለማን ነው ገንዘብ ክምሰጥ እንዴ? አንድነት የሚሰብኩ ወንድሞች አይሻሉሁም ወይ? አንድነት ለምድረ ማሰብከው ለምን ድን ነው ለተሳዳቢ ለመንገደኛ ለማንም መናኛ መንገደኛ የሚያስጠሉ ስድቦችን ሁሉ የሚሳደቡ፣ የሚያሾፉ፣ የሚያላግጡ በወንድሞቻችን ሞት ላይ ኮሜዲ ለሚሰሩ ግለሰቦች ትግልህን አሳልፈህ የምትሰጠው አይቆጭህም ወይ? ተተኳሽ ጥይት አጥተው በየአውደውጊያው የሚሰዉ የፋኖ መሪዎች ባሉበት በዚህ ወቅት ቁጭ ብሎ የፋኖ አመራርን ሲሳደብ ለሚውል የኢትዮ ጡረተኛ ገንዘብክን የምታፈሰው ለምድ ነጥለህ ነቅለህ ጣል፣ ገፊ የሆነ እርስ በርሱን አግላይ፣ ጭራሽ አንዱን መሪ ከሌላው መሪ አንደኛውን አደራጀት ከሌላው አደራጀት ብቻ ሳይሆን አንደኛውን ቀጠና ከሌላኛው ቀጠና ጋር ለማቃቀር የሚሰሩ ግለሰቦችን በገንዘብም በሀሳብም ስትደግፍ እየተመለከት ነው ያለው። ራስክን ተመልከት፣ ራስክን አቅና በእነዚህ ግለሰቦች የግል ኢጎ ምክንያት እኛ ካልመራ ነው እኛ ካልወጠወጥ ነው እኛ ካላደራደር ነው እኛ ካልተሰለፍንበት አይሆንም እያሉ በእውነቱ ከእነሱ በላይ ማን ኑሮ ነው ለአንዲት ሻለቃ፣ ለአንዲት ሻምበል፣ ለአንድ የሆነ ስብስብ ብቻ ገንዘብ እየላኩ ለእኔ ገብሩ አናውቅም። ሁለት ነጥብ ሰባት ሚሊዮን ዶላር ገንዘብ ለህዝባዊ ግንባር ስም ተሰብስቦ የፋኖ መግዣ አድርገው በከረጢት ይዘው ገንዘብ ሲዞሩ እንደነበረበት አይታወቅም። ይሄን የሚያውቅ የለም። ገንዘብ በአቁፋዳ ገንዘብ በኮረጆ ይዘህ የፋኖ አደረጃጀት ልትገዛ ስትዞር የነበርከው ሀብታሙ አያሌው ራስ መሆንህን አጥተው ዛሬ ጄኔራል ተፈራ እያነከሰ ከህመሙ ጋር ከእርጅናው ጋር ትዳሩን ቤቱን ጥሎ እየተንከራተተ ያለን ግለሰብ አንዴ በአሜሪካ አንዴ በአውሮፓ መድረክ እያዘጋጀ አማራውን ገንዘብ አንጥፈ ስትለምን ምትል ግለሰብ ሞራሉን ከየት ነው ያገኛችሁት? ሞራሉን ከየት ነው ያገኛችሁት? የአማራን ትግል ተሳድበ ለተሳዳቢ ለመስጠት፣ ተሳድበ ለተሳዳቢ ለመስጠት። እዩዋቸው አማራዎች ነገ ስልጣን ቢይዙ እኮ መምራት አይችሉም፣ እየው ፋኖዎችን አንቋሸሻቸው እየተባልክ የሌላ ብሔርተኛ መጫወቻ ያማራውን ትግል ለማድረግ እንደ ኮሜዲ መሳቂያ ስታርገው ስትውል ስትል ዝም ብለን አናይም። ወንድሞቻችን ተሰውተውበታል። በጣም በርካታ ጓዶች ተሰውተውበታል። ይህን ትግል ዝም ብለን አናይም። ወንድሞቻችን ስታስድ እነ አርበኛ እነ ሻለቃ መከተው ማሞን ስታሳስድ፣ የተቆረቆርክ መስለህ መከተው ማሞን አጀግነህ፣ ሌላውን ሰድበህ ወንድሞቻችንን ከወንድሞቻቸው እንዲነጠሉ ለማድረግ ስትጥር ዝም ብለን አነኝም፣ እንመክተዋለን። እንደ ደረጀ በላይን አሞግሰህ እነ ሀብቴ ወልዴን አንቋሸህ ሀብቴ ወልዴን ከደረጀ በላይ ለመነጠል የምታደርገውን እንቅስቃሴ ልንታገስ አንችልም። ወንድሞቻችን በተለያየ የመንገድ አካሄድ የአካሄድ ችግር ወይም በእንደናንተ አይነት ግለሰቦች ተሳስተውና ተሸውደው የተለያየ አጓጓዝ አካሄድ ሊከተሉ ይችላሉ። አንድ መሆናቸው ግን አይቀርም። የጊዜ ጉዳይ ነው። ታያለህ። አይንህ እያየህ ደረጀ በላይ ከሀብቴ ወልዴ ጋር አንዱ ሆኖ ይመጣል። መከተው ማሙ ከኢንጂነር ደሳለኝ ጋር አንድ ሆኖ ይመጣል። ኮሎኔል ፈንታሁን ከምሬ ጋር አንድ ሆኖ ይመጣል። ያኔ ምን እንደሚውጥህ እናያለ። ትናንትናም እኖ ባንተ አባተን አስገድለህ እኖ ባንተ አባተን አስገድለህ ሀብቴ ወልዴን ስታጀግን የነበርክ ሰው ነው። ሀብቴ ወልዴ ከድቶ ከአንተ የዶላር አካሄድ ከአንተ አንጃ መችነት አፈንግጦ ከወንድሞቹ ጋር መሰለፍ ሲጀምር ሀብቴ ወልዴን ሰድበህ በላዩ ላይ ደግሞ ሌላ እዝ መስርተህ ነው የመጣው። ሻለቃ ደረጀ በላይ ሻለቃ ደረጀ በላይ ደግሞ ነገ ከወንድሞቹ ጋር የተሰለፈ ቀን ሌላ የራስህን ኃይል ታመጣለህ። ማንም ማንም ለወልቃይት፣ ለጭና፣ ለደባርቅ በዛ ግንባር ለተካሄደው የወያኔ ጦርነት በዛ ግንባር ብቻ አይደለም። እና ሀብቴ ወልዴ እነ ባየ ቀን ነው ከጋሸና እስከ ቆቦ ድረስ ዘምተው አማራን የተከላከሉ ናቸው። በጎንደር ብቻ አይደለም። ምስራቅ አማራ ፋኖን አቋቁመው ወንድሞቻችን እነ ምሬ ወዳጆ እነ ዋርከው ምሬ ወዳጆ ብዙ ዋጋ ከፍለዋል። ከሸዋ ተወርውረው እነ መሐመድ ቢሆነኝ ዋጋ ከፍለዋል። እነ መቀታው ማሞም ይመጣሉ፣ አንድ ይሆናሉ። ወንድሞቻቸው ጋር ተባብረው እነ መሐመድ ቢሆነኝ የተሰውበት ትግል ነው። አንተ ግን አንጃ መስርተህ የአማራን ትግል ለማንቋሸሽ የምትሄድበትን ርቀት ከዚህ በኋላ እንፈረዳለን። አንላቀቅም፣ በጭራሽ አንላቀቅም፣ በጭራሽ እንደማንላቀቅ ልታውቀው ይገባል። ፐርሰናል የሆነ ጥል እንደሌለብን ሁሉም ሰው ያውቀዋል። ግለሰባዊ ጥል አይደለም። ይሄ ተቋም እያፈረስክ ነው። የአማራን ሕዝብ ትግል እየበጠበጥክ ነው አንጃ መስርተህ አስር ሚዲያ እየረገጥክ ከሚዲያ ሚዲያ እየረገጥክ ለአንተ ጥቅምና ስልጣን ማስኬጃ የድሮ አገልጋዮችህንና የድሮ መሪዎችህን ስታንቋሽሽ የምትኖሩ ጀግኖች የምትላቸው ከአንተ ጋር መደዋወል ሲያቆሙ አንጃ የምታደርጋቸው ምሰድባቸው፣ የምታብጠለጥላቸው ጥቅም የተነካ ሲመስል የምታብጠለጥላቸው ሀብታሙ አያሌው ብቻ አይደለም፣ በርካታ አለ በዚህ መስፈል ለይ ማንን ነው የምታወዳድረው እንዴ? ከወያኔ ትግል ጀምሮ በአንድ ዙር አይደለም፣ ወያኔ ለሺህ ዘመናት የታገለ አማራ አጋር እንዳይኖረው ቆሞ ቀር የሆነ አካሄድ ወያኔ የዘላለም ጠላት አናቱም ወገቡም የተመታ የተበተነ ኃይል ተነስቶ ዛሬም የአማራ ጠላት ይሆናል ብለህ በአዲስ መንፈስ በአዲስ አስተሳሰብ ተነስቶ ከፍተኛ ትግል እያደረገ ያለውን ግዙፍ ሰራዊት መናቀህ የአማራን ስነ ልቦና መናቀህ አማራ ዘወትር ተሸዋጅ ነው ብለህ መናቀህ አማራ በአንድ ሊቆም አይችልም ብለህ መናቀህ አማራ አጋርነት ከመሰረተ ሰቦርድኔት ሆኖ ይኖራል እንጂ መሪ ሆኖ አይወጣም ብለህ ማመንህ የንቀት ንቀት ተቆፍሰህ አማራን የምታሳንስበት መንገድ ስለማታውቀው ነው። አማራ የአማራ ብሔርተኛ አይደለሁም ልሆንም አልችልም ብለህ በይፋ የተናገርክ ግለሰብ ዛሬ የትግሉ ውሃ ልክ እኔ ነኝ ብለህ መጣህ። የትግሉ ውሃ ልክ እኔ ነኝ፣ መለኪያው እኔ ነኝ። እኔ ነኝ አንጥሬ ሰው ማድረጋችሁ ማንጠሪያችሁን የነኛል። ታግሰናል። ወደ ቀልብህ የምትመለስ ከሆነ ተመለስ። እማትመለስ ከሆነ አንለቅህም፣ በፍጹም አንለቅቅህም። ለምን መሰለ? ቀልድ ስላልተያዘ ነው። የህይወት ዋጋ እየተከፈለበት ስለሆነ ነው። ከፍተኛ የህይወት ዋጋ እየተከፈለ ነው። ወንድም ልንገር፣ ስላልገባ ነው። ግንባር ላይ ነፍጥ አንስተው ከሚዋደቁ ወንድሞቻችን በላይ በቤታቸው ቁጭለው በድሮን የሚጨፈጨፉ አማሮችን ላይገድህ ይችላል። የአማራ ብሔርተኛ ነኝ አይደለሁም ስላልክ በየቀበሌው በየቀጠነው በየጎጡ በድሮን የሚመቱ ትምህርት ቤቶች፣ በድሮን የሚመቱ ጤና ጣቢያዎች ላይገድህ ይችላሉ። የአማራ ብሔርተኛ ስላልሆኑ አይደለሁም ብለህም በአቋም ስለወጣ አያገባኝም። ስለ አማራ ብለህ በአንደበት ስለተናገረ ሺህ ከሚሊዮን ማስረጃዎችን እንደረድርላል። እንደውም እንዳንተ እኮ ለትችት የተመቸ ሰው የለም። እንደውም እንዳንተ እኮ ሺህ ከሚሊዮን የቪዲዮ ማስረጃዎች አብይን ስትከድም የአብያ ውልያ ከዳሚ ስትሆን የወያኔ ከዳሚ ስትሆን እንዳንተ እኮ ማስረጃ ያለው ሰው የለም ከየት በቅለህ ከየት በቅለህ ነው በዚህ ደረጃ ጄኔራሎችንና የፋኖ መሪዎችን እንዴ እነ ዘመነን እነ አስረስን እነ ዝናቡን እነ ጀነራል ተፈራን እነ መከታውን እነ ሀብቴን እነ ባየን እነ ዋርከው ምሬን የመተቸት ሞራል ከየት ነው ያገኘው? እንዲው መታደለ። እነ መከታውን ስንት ጦር ይበሩ ጀግኖችን ከወንድሞቻቸው ለመነጠል የምታደርገው ጥረት ፋኖ ተወደድክም ተጠላህም ይሄ በሚዲያ የሚያነውር በሚዲያ ጥቅሙን ለማስከበር የሚጋጋጡ ግለሰቦች እስከተወገዱ ድረስ መሬት ላይ ያለው ፋኖ አንድ ይሆናል አንድ ይሆናል። ሌላ አጀንዳ ያላቸው ስለምንተዋወቅ ነው። እነ አርበኛ መከተው ማሞ ከነምሬ ወዳጅ ወዳጁ፣ የተለየ አጀንዳ ያላቸው እነሱም አገዛዙ ነው የሚዋጉት። ለእነሱ ያዘንክ በመምሰል ግን እነሱን ከወንድሞቻቸው በመነጠል አማራ ዘወትር እርስ በርሱ እየተዋጋ እንዲበላላና ትግሉ አንድ እርምጃ እንኳን ከፍ እንዳይል ዘወትር የምትሰራ ግለሰብ አንለቅም። ሌሎችም ዛሬ ሀብታሙን ነው ስም የጠራነው። ሀብታሙንም ገና እየጀመር ነው። በርካታ የሰነድ የቪዲዮ የድምፅ ማስረጃዎች ይወጣል። እኔ የያዝኩትን መረጃ ቢወጣ እኮ ትግሉ ይበተናል። አንድ ቀን አያድርም። እኔ በርካታ የድምፅ ማስረጃ አለኝ እያልክ ዘወትር ድምፅ እያቀናበሩና ቪዲዮ እየቀረጹ ለፋኖ እየደወሉ ፋኖን ማሸማቀቅ ትግል አድርገዋል። የሚያሳዝነው ቁጥሩ ቀላል የማይባል ግለሰቦች ለእነዚህ ሰዎች ማሸርገዳቸው ነው። እራስ ክንፈትሽ በርካታ ሰው ዛሬ ብዙ ነገር ልትል ትችላለህ። እንዴት አዲሱ እንደዚህ ልትል ትችላለህ? ከትግላችን ስለማይበልጥ ማንንም አልታገስ። ትግላችን ቀይ መስመራችን ነው። ብዙ ዋጋ ተከፍሎበት ነው እዚህ የደረሰው። ቀልድ አይደለም። ስንት ጀግኖች የህይወት ዋጋ ከፍለው ነው ትናንትና ና ዛሬ የምታውቁት ነው። በገርጨት በሜጫና አካባቢው ከአርባ ስድስት በላይ አማራዎች በድሮን ተጨፍጭፈዋል የምታውቁት ነው። ዛሬ በስቴና አካባቢው በጣም በርካታ አማራዎች ተገድለዋል። ጎንደርን ከሌላው ተፈራ ጋር እንዳይተባበር ለማድረግ እንጀራል ተፈራ ጋር እንዳይተባበር ለማድረግ ይህ ሁሉ ርቀት ሂደት ከምትቆፍር እና አብይ አህመድ ድሮ ስታሽቃብጥላቸው የነበሩ አብይ አህመድን የነካ የማርያም ጠላት ነው ስትላቸው የነበሩት፣ በስቴና አካባቢው ያም ሁሉ አማራ በድሮን ሲጨፈጭፉ ምን ነው አልታያል? ገርጨጭ አካባቢ የሚፈጸሙ ግፎች ለምን አልታያሉ? እና አደብ እንድትገዙ አደብ መግዛት የማትችሉ ከሆነ ግን በፍጹም አንላቀቅም መሆኑን ለማሳሰብ እወዳለሁ። ሌላው ዛሬ መጋቢት 24 ነው፣ የአማራ የሰቆቃቀን በይፋ የጀመረበት ነው። በድንቁርና ውስጥ በነበረበት ዘመን ኢትዮጵያ አሜሪካ የምትባል አገር በዚህ ውስጥ የፋ ባልተገኘበት ዘመን ዴሞክራሲን ኢንተርናላይዝ ማድረግ የጀመረው ዛሬ ኤግዛምፕል እናደርጋለን። አሜሪካ ከመቶ ዓመት በፊት ዴሞክራሲን ኢንተርናላይዝ አድርጓል። ወዘተረፈና ገዳ የሚባለው የኢትዮጵያ ስርዓት የዴሞክራሲ ስርዓት በአመዛኙ ዴሞክራሲያዊ ስርዓት እያንዳንዱ ስርዓት ዴሞክራሲያዊ ስርዓትን ቢሆን በራሱ ችግር የለውም ማለት አይቻልም። ግን ሰዎች የፈለጉትን መርጠው መሪ የሚያደርጉበት ባልፈለጉበት ጊዜ ደግሞ በምርጫቸው የሚያወርዱበት ስርዓት ጀማሪ የሆነች ሀገር ኢትዮጵያ ነው። ፈገኛ ነዶ መሌ

የኢትዮጵያ ማዕከላዊ መንግስት ተዳከመ ተብሎ ሲታሰብ የኦሮሞ ብሔርተኞች ብድግ ይላሉ። 16 ክፍለ ዘመን ይሄን ያደረጉ አመድ ግራኝ ሲመጣ ማዕከላዊ መንግስት አጼ ገላውዲዮስ ጋር እየታገለ ማዕከላዊ መንግስቱ ተዳክሟል ብለው ሲያስቡ ፖፕፕ ለማሳደግ አይደለም። የአማራ ብሄረተኞች ስላልሆን እኔ የአማራ ብሄረተኛ አይደለሁ፣ ሆይ ማላክም ለሆንም አልችልም። እናቴም አባቴም አንተ ኢትዮጵያዊ ነህ እያሉ ነው ያሳደጉኝ ልጅ ያደግኩት አዲስ አበባ ነው። ስነ ልቦናዬም የአዲስ አበባ ልጅ ስነ ልቦና ነው። ቤተሰቦችም እኔም ራሳችንን ስንገልጽ የኖር ነው። እኔ ሳድግ የኖርኩት ኢትዮጵያ ሰው ስለመሆን አንዱ የሌላውን ባህል ስለማክበር ነው። በምን አወቅሽበት? በምመላለሱ በመመላለሱ ሲታሰረ ወደ እኔ ሲፈታ ወደ እሱ የሚለው ሪፖርት ነኝ። ምናልባት ማታቁ ከሆነ እሱን በማስገባት ግን አይቆጨኝ። እኛ ሀብታሙ ስንመለምለው ብለው፣ በነገራችን ላይ እኔ ብቻ ነው ስመጥቀስ አልፈልግም። እሱ ያውቃል። ሌሎች ሰዎችም አሉ። አሁን ፓርቲ ውስጥ ያሉ ሰዎች ሀብታሙ መግባት አለበት ብለው የሚንከራከሩ ሰዎች ወይ በጣም ይቀርብኛል አካሉ አዲስ አበባ መጥቶ ከአዲስ አበባ ልጆች ጋር ና ይቀላቀላል። እያንዳንዱን የአዲስ አበባ ልጆች ባንክ ዘርፈዋል ብሎ ያሳሰረው እኮ እሱን ነገር ቀለበስ የማይችል መሆኑን የበለጠ ማድረግ የሚጠበቅባቸው ይመስለኛል። በተቃዋሚ ዞራ ደግሞ ሀይል ፖቴንሻል ለመጠቀም የሚያስችል እድል እየተመቻቸ ስለሆነ ይህን እድል ተጠቅመው ወደ ፍረንት መምጣት አለባቸው። ይህ ትግል እንዳይቀለበስ መስራት ያስፈልጋል። እንዳይቀለበስ በዙሪያው ፍረንቱ ለሚያደርግ እንቅስቃሴ ደጀን መሆን ያስ